ብናሱና የምትራመደው በሰለፍ ጎዳና፣ ጃሂል አይጠጋት መች ፊት ስትሰጥና፣ ጃሂል አይጠጋት መች ፊት ስትሰጥና፣ ለመጣላት ሁሉ መቼ ስትስቅና፣ ለመጣላት ሁሉ መቼ ስትስቅና፣ ተመልሰው አለች አቶነኝም በላ እሷ እኳ አትፈልግም ከሱን እዩ ሌላ፣ እሷ እኳ አትፈልግም ከሱን እዩ ሌላ፣ ከዚያ ባይ ተዋሩ ሰለፍ እዩ ሌላ፣ ምንም አትፈልግም የሆነን ወልዋላ፣ ምንም አትፈልግም የሆነን ወልዋላ አውቃለች ሱንዩዋ በጣም ተረድታለች። ጃሂል ባላይ ሆንም ይህንን አውቃለች። የመጣ ቢመጣ መች ትሰማዋለች። ቢጤትህን ፈልግ ብላ ትለዋለች። ሰለፍዩ ጀግና ወቃ ጀግና አወቃት ይቺ ነች። ሰለፍዩዋ ጀግና አወቃት ይቺ ነች። አውቃለች ሱንያዋ በጣም ተረድታለች። ጃሂል ባላ ይሆንም ይህንን አውቃለች። የመጣ ቢመጣ መጭ ትሰማዋለች። ቢጤትህን ፈልግ ብላ ትለዋለች። ሰለፍዩዋ ጀግና አወቃት ይቺ ነች። ሰለፍዩዋ ጀግና አወቃት ይቺ ነች። አንተም ንቃ ወንድም ላንተ ምትሆንህን ሆንህን ያሱና ላይ የምታ ተውሂድና ሱናን ከልብ የምትወድን በኢባዳ ላይም ተረስ የምትልን በኢባዳ ላይም ተረስ የምትልህን ምረጥ ወንድም ምረጥ ወንድም ይችን ሰለፍይ ጀግናዋን ምረጥ ወንድም ይችን ሰለፍይ ጀግናዋን። አዎ ምረጥ ወንድም አዎ ምረጥ ወንድም ማረሱን ይይቱን ሲርብህ አብልታ የምታጠግብህን ሲከፋህን ማቅፋ የምታበስርን አይዞህ ባሌወ አስወብር የምትልን አይዞህ ባሌወ አስወብር የምትልን ባለቀስ ጊዜ የምትጠርግን ባህን ባለ እስክ ጊዜ የምጠርግን ባህን ምረጥ ወንድም። የጓ ያችን ሰለፍዩን በዐቂዳ በተውሂድ ኩትኩት ያለችውን በሱና ላይ ጸንታ የምትጓዘውን በሰላማዊ ልብስ ፍክት ያለችውን ያችን ምረጥ ወንድም ውዷን ኒቃሚስቷን። ያችን ምረጥ ወንድም ውዷን ኒቃሚስቷን። ነቅተህ ጠብቅ ነቅተህ ጠብቅ ወንድም፣ ማታሳልፍ ይችን። ነቅተህ ጠብቅ ወንድም፣ ማታሳልፍ ይችን። አንችም አንችም ደግሞ እህቴ ዲን ወንድምሽን ዒባዲያ ለመስራት የሚያነሳሳሽን ሲከፋሽ ሚስኒ ዋ አብሽር የሚልሽን በጥሩ በመልካም በኸይር የሚያዝሽን ከመጥፎ ነገሮች የሚከለክልሽን እንዳያልፍሽን። አንችም እህቴ አንችም አንቺም ደግሞ እህቴ የዲን ወንድምሽን ዒባዳ ለመስራት የሚያነሳሳሽን ሲከፋሽ፣ ሚስቴ ጓ አብሽር የሚለሽን በጥሩ በመልካም በኸይር የሚያዝሽን ከመጥፎ ነገሮች የሚከለክልሽን እንደ ያልፍሽ እህት፣ እንደ ያልፍሽ እህት፣ ነገሮ እንደ ያልፍሽ እህት፣ እንደ ያልፍሽ። ይበቃል ወንድሜ፣ ይበቃል ወንድሜ፣ ትንሽ ብታንስህም። ይበቃል እህቴ፣ ትንሽ ብታንስሽም። ያለውን የሰጠ ሳሳ አይባልም። ይብቃኝማ እዚህ ላይ አሰላሙ አለይኩም።